የምታዩት ካዛንችስ የሚገኝ ባለ ሶስት መኝታ ወደ ባምቢስ አካባቢ የሚገኝ ነው። ባለ ሶስት መኝታ አፓርትመንት ነው። የተጠናቀቀ ነው። 100% ያለቀ ነው። ያለቀ ቤት እየፈለጋችሁ ከሆነ የምትመለከቱት ባለ ሶስት መኝታ ነው። እንደምታዩት ኪችኑ ክሎዝድ ኪችን ነው። ጥሩ ቬንቲሌሽን ያገኛል። ቦይለር ተገጥሞለታል። በጣም ቆንጆ በሆኑ ፊኒሽንግ ማቴሪያሎች ነው ያለቀው። እንደምታዩት ፍሎር ሀይቱን ጥሩ ነው። ብሪዝ ያደርጋል ቤቱ። እዚጋ ደግሞ ባዝሩሙን ነው የማሳያችሁ። ሻወር ቦክስ ነው የሚሆነው። ኳሊቲ በሆኑ ማቴሪያሎች ፊኒሺንግ ማቴሪያሎች ነው የሚጠናቀቀው። ይህ ማስተሩ ነው። ሁለቱ መኝታዎች እና ስቶሬጅ ማሳያቸው ሆነ እዚህ ጋ ዋናው መኝታ ቤት እናገኛለን። ባዙሩም ይኖረዋል። ደግሞ ዋናው መኝታ ቤት ነው በረንዳ ስያሽ በረንዳ ትኖረዋለች

ተጨማሪ መረጃ መውሰድ ትችላላችሁ። እናመሰግናለን።